ረመቱላ ወበረካቱ ድና የተከበራችሁ ዩቲቪ ቻናል ቤተሰቦች እንዴት ናቸው? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላ። ዛሬ ደግሞ በአልጋ ልብስ መጥቼላችኋለሁ። የአራት ሰው ትእዛዝ አልጋ ልብስ አለኝ፣ የጓደኛሞች ማለት ነው። በጣም የሚያምር አልጋ ልብስ ነው። ጥቁር በፒኮክ የተሰራ ነው። እንግዲህ ሻህን በሚያደርግ ይህን አልጋ ልብስ እንግዲህ ከዚህ በፊት ሰርቼላት አልጋ ልብስ ጓደኞቿ በጣም ወደውት ለአራስ ሰርቼ ለአራስ መውጫ ጓደኞች አወደውት እንግዲህ መጥተዋል ማለት ነው። የሚላከው ወደ ሸገር ነው። ኢንሻአላህ እናንተ ምዘዙ ላችኋለሁ። አራት አይነት ሰርቻለሁ በጥቁር በኦሞ ከለር። ከዚህ ይለያል እንጂ ዲዛይኑ ደግሞ ሁለት ጥቁር አለ፣ ሁለት ቤቢ አለው። እስከዛሬ እኔ አንድ አንድ ቤቢ ነበር የምሰራው ሁለት ትራስ ጨርቅና አንድ ቤቢ ነበር ይሄ ግን በትእዛዝ ሁለት ቤቢ ተሰርቶለታል። እናንተ መዛዙ እንግዲህ ውድ የኢትዮጵያ ቤተሰቦች ይሄ እንደምታዩት የሜትር ከሀምሳ ያልጋ ልብስ ነው። በጣም የሚያምር አልጋ ልብስ ነው። የሜትር ከሀምሳ፣ የሜትር ከሀያ፣ የሜትር ከሰማንያ እንዲሁም የሁለት ሜትር በፈለጋችሁት ሳይዝ በፈለጋችሁት ካለር ዲዛይን ማዘዝ ትችላላችሁ። እንሻላ እኔ የምገኘው እንግዲህ ኢትዮጵያ ውስጥ ወሎ ከሚሴ ነው። ኦንላይንም ከፈለጋችሁ ማዘዝ ትችላላችሁ፣ መጥታችሁ በአካል ማዘዝ ትችላላችሁ ማለት ነው። ይሄ በጣም የሚያምር ነው። እንግዲህ የተለያዩ ከለር ዲዛይን ለመምረጥ ቴሌግራም፣ ዋትሳፕ፣ ኢሞ አናግሮኝ ይላቸዋለ። ወደ ደንበኞች ይህ አልጋ ልብስ እንደምታዩት እንግዲህ እዚህ ጋር የሜትር ከምሳ ነው። ዋጋ 7 ሺ ብር ነው ያው በሳይዙ መጠን ይጨምራል። የሚጨምር ይጨምር የሚቀንሳል ያው እንደ ሳይዙ ማለት ነው። የሜትር ከ20፣ የሜትር ከ50፣ የሜትር ከ80 ያው እንደ ሳይዛቸው የሚጨምር የሚቀንሳል። እቃው ግን ኦሪጅናል ነው ማለት ነው። እቃው ጥራት ሁሉም አንደኛ ነው እላችኋለሁ። ወደ ደንበኞች ሌላ አልጋ ልብስ ሳላሳያችኋለሁ ብያለሁ። እንግዲህ ይህን እዚህ ጋር ላ እንትን ልበልና፣ ሌላ ደግሞ ፈርሽ ላሳያችሁ። እሺ፣ ወደችዬ ይሄ ነው ደግሞ ሁለተኛው አልጋ ልብስ። ጥቁርነቱ ጥቁር ጥቁር ነው፣ ግን ይሄ ባለቅጠል ይባላል አልጋ ልብስ ነው። ይሄኛው ጥትር ከፋይነቱ ባለቅጠል ነው ዲዛይኑ ማለት ነው። ዲዛይኖቻቸው ናቸው እንጂ የሚለያዩት ብዙ ጊዜ ውስጥ ላይ ያሉት ዲዛይን ነው እንጂ የሚለያቸው ጨርቆቻቸው አንድ ናቸው። እዚህ ላይ ውስጥ ያሉት ዲዛይን ይሄ ደግሞ ፒኮክ አይደለም። ያኛው የቀደሙ ያያችሁት ፒኮክ ነው መሀሉ። ይሄ ደግሞ ክሬም ከለር በራሱ እንትን ነው ማለት ነው። እንግዲህ በጣም ያምራል። እዚህ ጋርም ይሄም ያው የጓደኛሞች እንደነገርኳችሁ አራት አልጋ ልብስ ያልኳችሁ ነው። ወደ ሸገር ከተማ ነው የሚላከው። እንግዲህ እናንተ ምዘዙ፣ ሻአላ ኢትዮጵያ ውስጥ የትም አገር እልክላችኋለሁ። ይህም ሁለት ቤቢ ያለው ሁለት የትራስ ጨርቃለሁ ማለት ነው። ኢንሻአላህ በጣም ያምራል እንግዲህ፣ ያ አሁን አልጋ ላይ አልተፈረሸም። የበለጠ ደግሞ አልጋ ላይ ሲፈረሽ በጣም ውበት ይኖረዋል ማለት ነው። እዚህ አሁን ፍራሽ ላይ ነው የተጠቀምኩት ለማሳየት ያክል ማለት ነው። ውድ ደንበኞቼ በጣም ያምራል። እንደገና ደግሞ ኦሞውን አሳያችኋለሁ። በዚህ ሁለት አልጋ ልብስ አለ። ቅድሚያ ያሳየኋችሁ ጥቁር ሻሄን በሚያደርገው እና ኦሞ ከላር አራት አልጋ ልብስ ማለት ነው። ደግሞ ሌላ ሰው አልጋ ልብስ አለኝ። ሙሉ ፒኮ ግሱንም ማሳያችሁ ነው የሚሆነው። እንግዲህ ውድ የዩቲዩብ ቤተሰቦች እንግዲህ እናንተ ቪዲዮን ከመጀመራችሁ በፊት ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ አበረታቱኝ ማለት ነው። እንሻ አላህ አዲስ ቪዲዮ ልክላችኋለሁ ለእናንተ ይጠቅማል ብዬ የማስበው ቪዲዮ በሙሉ ወደ እናንተ ሸር ማደርግ ነው የመሆነው። እናንተ ደግሞ ላይክ ላይክ እያደረጋችሁ እንሻ አላህ የበለጠ ደረጃ እንደምደርስ ካልባላ ፈቃድ እንግዲህ ከእናንተ ጋር እንሻ አላህ ተስፋለኝ ማለት ነው። እንግዲህ አሁን ደግሞ ኦሞውን አሳያችኋለሁ ማለት ነው። ኦሞውን ማሳያችሁ ነው የሚሆነው። እሺ ኦሞ ከለር ያልኳችሁ ደግሞ ይሄ ነው ማለት ነው። ኦሞ ከለር አንድ አይነት ነው ስራው ከጥቁሩ ጋር ስራውም ጨርቁም አንድ ነው። ያው ከለር ነው የሚለያቸው። እዚህ ጋር በጣም ያምራሉ። እንግዲህ ውድ ደንበኞች እንግዲህ እናንተ ምዘዙላችሁ አለ ኢንሻአላህ ቴሌግራም ቻናል ውስጥ ገብታችሁ የምታዩት በሙሉ የማቀርቡ ነው መሆኑ። አረቢያ የምልስ ጭምር ሙሉ የወይ ባእቃ ማለት ነው ማቴሪያል ነው ማቀርባለሁ። ማንኛውንም ቴሌግራም ቻናል ውስጥ ገብታችሁ የምታዩት በሙሉ የማቀርቡ ነው መሆኑ ኢንሻአላህ። ለንግድ የምትፈልጉ እንዲሁም ለቤተሰብ ሐዲያ ማንኛውንም አቅርቦታለኝ ማለት ነው። እናንተ እዘዙ። ስልክ 24 ሰዓት ክፍት ነው። ደውላችሁም ቢሆን እንዲሁም በኦንላይንም ኢሞ፣ ቴሌግራም፣ ዋትሳፕ አናግሩኝ ላችኋለሁ። ይህም የሜትሪክ 50 ነው። እንግዲህ ውድ ደንበኞች በጣም ያምራል። እንግዲህ ህል ገልብስ ከኮምፎርት የማይተናነስ ነው። እንግዲህ በእጅ ተሰራ ነው። በጣም ውብ የሆነ ነው ማለት ነው። ኦሞ ከለር ነው። ኦሞ ከለርም ቤት ድምቅ ያደርጋል። ፍክት ያለ ከለር ነው ማለት ነው። የፈለጋችሁትን ከለር ዲዛይን ማዘዝ ትችላላችሁ። እንግዲህ ወደ ኢትዮጵያ ቤተሰቦች የተለያየ ቪዲዮ ለእናንተ ይጠቅማል ብዬ የማስበው በሙሉ ወደ እናንተ ሼር አደርጋለሁ። እንግዲህ ለአሁን ያስኩት ቪዲዮ ይህን ይመስላል። እንግዲህ ስለተከታተላችን በጣም አመሰግናለሁ። ወሰላም አሌይኩም ወረህመቱላሂ ወበረካቱ።